ክፍል እና ክሰሱ አንዴትን በቃ ማለት እየደረሱበት ስለሆነ ፈርቶም ሊሆን ይችላል። ይህ ሰው አሁን እንደዚህ የሚያደርገው እስካሁን ድረስ እንደ ሉል እና ዘላለም አይነት ሰው አልገጠመው። ያው እሱ ስራው በዚህ ስራ ተሰማርቶ ነው የሚሰራ። ይሄ ሁሉ ብር ያካበትም እንደዚህ አይነት ወንጀል እየሰራ ነው እና አሁን እነሱ እስከ ጥግ ድረስ አልተውት ስላሉ ምክንያት አሳቡ እነሱን እንትን ለማለት ይህን ወጥመድ ያዘጋጀው እሱ እራሱ ነው። ይቺ ሴትዮ አንዳንድ ጊዜ ብር ዝም ብላችሁ የምታያቸው ሰዎች ብር ከተከፈላቸው በኋላ እውነቱን ለመናገር ራሱ እየተሳቀቁ እንትን እያለ ነው እና አሁን ይቺ ሴትዮም አሁን መታ የምታለቅ ሰው ምን ባላት ብር ከፍሏቸውም ሊሆን ይችላል አስፈራርቷቸው ሊሆን ይችላል ምክንያቱም ሰውየው መስፍን ነው። በምንም ነገር ተጨባጭ ነገር የለም። ከምታዩት ነገር ከሚያመጣቸው ሰዎች ስንት አይነት ሰው እያመጣ እያሰቃየ እንደሆነ እያያችሁ ነው። ሰው እነዚህ ሰዎች አሁን እንደዚህ አይነት በሉ ተብለው እንደሆነም ምን ዋስትና አለ? ዘላለም ወይም ልውል በማያውቀው መከሰስ የለባቸውም። ያው እነሱ ከጀርባቸውም የ የመንግስት አካል አብሯቸው ስለሚንቀሳቀስ ምንም ብዙም የሚያሰጋቸው ነገር የለም። ምክንያቱም ሁሉም ነገር ፊት ለፊት ነው። እነሱ ጋር ምንም ከካሜራ ጀርባ ከእንትን የሚባል ነገር የለም። የመስፍን ሰዎችም ሆነ የምንም ሲይዝ ሁል ጊዜም ሴትም ሆነ ወንድም እያመጣ እያሳየን ነው። ለተመልካቾች እናንተ መፍረድ ትችላላችሁ። እነሱ ደግሞ ብዙ ቪዲዮ ስላላቸው መረጃ አሁን በውሸት እንኳን ቢከሷቸው ራሱ ይህ ሰውዬ እውነት ልጅቷ ጠፍታለች ወይስ እነሱን ስራቸውን እንትን ለማለት ነው የሚለውን እንግዲህ ይጣራል ማለት ነው። እሱ ውሸት እንደሆነ ያው እኛ እናውቃለን። ሰውየው ስለተደረሰበት አሁን የሚገባበት ስላጣ በውሸት እያለቃቀሰ እናቶች፣ ያው እናት ስታለቅስ አይወድም ማንም ሰው እናት ስታለቅስ አንወድም። እንደዚህ ሲሆኑ እውነት እውነት አስመስለው እየተወኑ ሊሆንም ይችላል። እኔ ብቻ አላቅም፣ እውነት ከባድ ነው። ምን አይነት ጉድ እንደሆነ አላቅም። አሁን በመጨረሻ ደግሞ ልጅቷ ተያዘች። ማህሌት ከወንድሟ ጋር በምን አይነት ሁኔታ እንደሆነች አይታወቅም። እነሱ መጨረሻቸውን እየጠበቅን እያለ አሁን ደግሞ በመሀል እንደዚህ አይነት እንትን አምጥቶ እነሱን ስራቸውን እንዲያቆሙ እንትን ወጥመድ ምናምን እንትን ሲል በጣም ያናድዳል። እስካሁን ድረስ በጣም ብዙ ርቀት ሄደዋል። በጣም ብዙ ደክመዋል። ብዙ ተሰቃይተዋል። እና አሁን በማረፊያቸው ሰዓት ደግሞ እንግዲህ ይህ ሰይጣን የሆነ ሰውዬ ኬት ኬት እንደሚያመጣቸው አላቅም። አረብቻ እንጃ። እውነት በጣም ከባድ ነው የሆነት ያው ሰውዬው በምንም የሚረታ ሰው አይደለም። ከባድ፣ በጣም ከባድ። እስካሁን ድረስ እኔ በጣም ብዙ እንትን ያለው እንደዚህ አይነት አደገኛ ሰው አላየውም እውነት። ይሄ ትንሽ በጣም ርህራሄ የሚባል ነገር የለውም። በጣም ያረመኔ ጥግ። ሰዎችን ከነዚህ እንደዚህ አይነት ሰው ጋር መራቅ እንጂ መቅረብ ራሱ የለብንም። እውነት ከባድ ነው። ብቻ ልቦን አይስጠን። ምን አይነት ጉድ ውስጥ እንደገቡ ራሱ እና ምስኪን ያሳዝናሉ። ዘላለም እና ልውል እንዲሁም መሃሌት ከወንድሟ ከማህሌት እና ከወንድሟ ናይ ከሱ በስተቀር ራሱ ሌላ ሰው ራሱ እንዳለ እየተናገሩ ነው። ሌላም ሰው እንዳገተ እያያችሁ ነው እንግዲህ በየቤቱ ስትሄዱ አሁን ሰሞኑን በሄደበት ቤት ራሱ ያስቀመጣቸው ቅምጦች ራሱ ለመናገር እንደማይፈልጉ ምን ያክል እያስጠነቀቃቸው እያስፈራራቸው እንደሆነ ከነሱ መገመት አይከብድም። ብቻ ለሁላችንም ልቦና ይስጠን እና ማረፊያ ማረፊያ ማረፊያ የሆነት የዚህ ሰውዬ ጉድ አልቆ እንደው እግዚአብሔር እነሱ ምንም ነገር ሳይሆኑ መጨረሻውን ያሳምረው ብቻ ከባድ ሰው ነው በጣም። በምንም ልትረቱት፣ በምንም እንትን ልትሉት አትችሉም። እሱ የሚተማመነው ያው በእግዚአብሔር ሳይሆን የሚተማመነው በብር ብቻ ስለሆነ ይህንን ሰውዬ እንዴት አድርጋችሁ እጃችሁ ማስገባት እንዳለባችሁ አላቅም። ከባድ ነው። አንደኛ ትልቅ ነገር የሆነባቸው የእነሱም እንደሆነ ታውቃላችሁ። ብዙ ሰዎች እያያዙ ነው። እንግዲህ የመስፍን ፎቶ ያለማወቃቸው ትልቅ እንትን የወሰደባቸው አሁን እሱ ነው ይዟቸው፣ እራሱ እንኳን መስፍነኝ አይደለህም እያሉ ብዙ ውጣ ውረድ እያሳለፉ ነው። እና የእሱን ፎቶ የሚያቀብላቸው ያው እሱም ነገሩ ፎቶ ለሰው የሚሰጥ ወይም አብረውት ራሱ የሚኖሩት እንደዚህ ቀረብ ብሎ እንትን የሚል ሰው አይደለም። በጣም በተጠንቀቅ ምር እንትን የሚል ሰው ነው። ምክንያቱም ስራውን ስለሚያቅ፣ ምንም አይነት መረጃ እንዲያወጡበት ምንም አይነት እንትን እንዲሉበት አይፈልግም። አብረውት የሚኖሩ ሴቶች ራሱ ሰው ከዚህ አይነት ሰው እንዴት አድርጎ መረጃ ማውጣት እንደሚቻል በምን አይነት ሁኔታ እንደማወጣጣት እንደሚቻል አላቅምቻ። ይጠብቃቸው መድኃኔዓለም ዘላለምና እናድውልንም እንዲሁም ከጀርባ ያሉትንም ከባድ ነው። በጣም አስቸጋሪ ሁኔታ ነው። አሁን ላይ ወጥመድ ወጥመድ። ያው መጨረሻቸውን እግዚአብሔር ያሳምረው፣ ብቻ የመስፍንንም መጨረሻውን ያሳየን። ተይዞ እንደዚህ አሁን እምቧ ዘራፍ እያለ ነው። በጣም ከኔ በላይ ሰው የለም እያለ ነው። መጨረሻው ሲያዝ ደግሞ ምን እንደሚሆን እንግዲህ አብረን እናያለን። ያው ማንም ሰው ከህግ ማምለጥ አይችልም። ግን ለጊዜው እሱ እየተሯሯጠ ነው። አሁን ደግሞ የእነሱን ስራ ለማጓጓል እንደዚህ ብዙ ጣጣዎች እያመጣ ነው። ብዙ ችግር እየፈጠረ ነው። ግን መጨረሻውን እናያለን። ከየት እንደሚገባ እናያለን። እስካሁን እኔ በጣም ብዙ ሰው ያለው እንደዚህ አይነት አደገኛ የሆነ ሰው አላየሁ እውነት በጣም አድካሚ እና አደገኛ ሰውዬ ለምንም የማይራራ ሰው ነው። ለምንም ነገር ረ በስመ አብ። ብር፣ እንደዚህ ብር፣ በጣም ብዙ ብር፣ ኑሮ እንደዚህ የሚያስጨንቀኝ ከሆነ የሆነ ድህነት ይሻለኛል። ምንም ነገር ሳይኖረኝ ሰላም፣ ከሰዎች ጋር ሰላም ፈጥሬ መኖር ይሻለኛል። ብር ኑሮ እንደዚህ ጭንቅላቴን የሚደፍረው ከሆነ ማለት ነው። እና የዚህ ሰውዬ ነገር እግዚአብሔርን የሚፈራ ሰው አይደለም። በብር እና በብር ብቻ ነው የሚታመም የሚሞት ምንም ነገር አይመስለውም። ብቻ እንዴት አይነት ጭንቅላት እንዴት አይነት እንትን እንዳለው ባላውቅም እንደ ሰው እኛ አያስብም ሰውየው፣ ምክንያቱም በብር ልቡ ተደፍኗል። የፈለገው የሚያደርግ የሚችለው ሰውን መግዛት የሚችለው በብር ስለሆነ ከባድ ነው ብቻ አስቸጋሪ ነው። ለማንኛውም ጋዜጣ የዛሬው ቪዲዮ ይህን ይመስል ነበር። ከተመቻችሁ ላይክ እና ሼር ማድረጋችሁን እንዳትረሱ። ለምታበረታቱን የህት ወንድሞቼ ደግሞ ከልብ ነው የማመሰግነው። ሰላም ፍቅር ተመኘሁላችሁ። መጨረሻውን እግዚአብሔር ያሳምረው። በየትኛው ዓለም ያላችሁ የሰው ዘር በሙሉ ሰላም ፍቅር ተመኘውላችሁ። የዛሬው ቪዲዮ ሊመስል ይመስል ነበረ ባይ ባይ